የምትወጁው ወይም የምትፈልጊው ወንድ ስለእኔ እውነት ያስባል፣ ለእኔ እውነት ይጨነቃል ብለሽ አስበሽ ታውቂያለሽ? ይህ አእምሮን የማያሳርፍ ነው አይደል? እያንዳንዱን የጽሁፍ መልእክት ወይም ቴክስት፣ እያንዳንዱን ንግግርና መስተጋብር እየተነተንሽ በዝርዝር ለመመልከትና ለመረዳት ተሞክሪያለሽ። ነገር ግን ስሜቱ አሁንም ሚስጥሩ ነው ይቆያል። ይህ ስሜትሽና ጥረትሽ እንደሚመለሱ እርግጠኛ ባለመሆኑ ስሜት ውስጥ እንደመታሰር ነው። ቢሆንም ከእንግዲህ አትጨነቅ። በዚህ ቪዲዮ አንድ ወንድ ስለአንቺ የእውነት እንደሚያስብና እንደሚጨነቅ ለማወቅ የሚረዱ አስር የተረጋገጡ ምልክቶችን አሳያችኋለሁ። በእነዚህ አስር የተረጋገጡ ምልክቶች የእሱን እውነተኛ ፍላጎቶችና ዓላማዎች ለመረዳት ግልጽ የሆነ እይታ ይኖራቸዋል። ስለዚህ የልቡን ምስጢር ለመክፈትና የሚገባቸውን ግልጽነት ለማግኘት ዝግጁ ከሆናችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስተማሪ እና አስደሳች ቪዲዮዎች ሰብስክራይብ እና ላይክ በማድረግ የአማላይ ቤተሰብ ይሆን። ወደ ቪዲዮ ንግባ። አስረኛ በንቃት ማዳመጥ አንዳንድ ሰዎች ለምን የእውነት እንደ ተደመጥሽና እንደ ተረዳሽ እንዲሰማሽ እንደሚያደርጉሽ አስበሽ ታውቂያለሽ? አንድ ሰው በንቃት ሲያዳምጥሽ ይህ ማለት ሙሉ በሙሉ አንቺ ጋር ተገኝቷል፣ ሀሳቦችሽና ስሜትሽን ለመረዳት ከልቡ ይፈልጋል። እርስ በርሳቸው በንቃት የሚደማመጡ ጥንዶች በግንኙነት ውስጥ ከፍ ያለ እርካታና ጥልቅ ስሜታዊ ትስስር የመፍጠር ተሞክሮ አላቸው። በርካታ ጥናቶች እንደሚያሳዩት በንቃት ማዳመጥ አንድ ሰው በግንኙነት ውስጥ ያለውን ስሜት የኢንቨስትመንት ወይም መገኘትና ፍላጎት የሚያሳይ ኃይለኛ አመልካሽ ነው። በንቃት የሚያዳምጡ ግለሰቦች ከፍ ያለ የመተማመን የግንኙነት እርካታና ስሜታዊ ቅርበት ያሳያሉ። አንድ ሰው በንቃት ሲያዳምጥሽ ቃላቶችሽን መስማት ብቻ ሳይሆን ስሜትሽን፣ ሀሳቦችሽና ልምዶችሽን ለመረዳት ይጥራል። ስለዚህ አንድ ሰው ወደ አንቺ ዘንበል በማለት የዓይን ግንኙነት በማድረግና በእውነተኛ ፍላጎት ምላሽ በመስጠት የእውነት የሚያዳምጥሽ ከሆነ ለአንቺ እንደሚያስብና ለምትናገር ዋጋ እንደሚሰጥ የሚያሳይ ጠንካራ ምልክት ነው። ዘጠነኛ፣ ስሜታዊ ድጋፍ በሁለቱም የሕይወትሽ ከፍታና የዝቅታ ጊዜያት ወቅት የአንቺ መተማመኛ የሚሆን የማያቋርጥ ስሜታዊ ድጋፍ የሚሰጥሽ ሰው ተመኝተሽ ታውቂያለሽ? አንድ ሰው ስለ አንቺ ሲያስብ ስሜትሽን ለመረዳትና ለማረጋገጥ ጥረት ያደርጋል። በአስቸጋሪ ጊዜያት መጽናኛን ርራይንና ወስትናን ያቀርብልሻ ይህም ጥልቅ የሆነ የግንኙነትና የመተማመን ስሜትን ይፈጥራል። ጥናቶች እንደሚያሳዩት ስሜታዊ ድጋፍ ግንኙነቶችን በማሳደግ ረገድ ወሳኝ ሚና ይጫወታል። ከሚወዳቸው ሰዎች ስሜታዊ ድጋፍ የሚያገኙ ሰዎች የጭንቀትና የድብርትን ስሜት መቀነስን ጨምሮ የተሻለ አእምሮ ጤንነት አላቸው። ስለዚህ በሚቀጥለው ጊዜ አንድ ሰው የእውነት ስለ አንቺ እያሰበ ስለመሆኑ ማሰብ ስትጀምሪ ስሜታዊ ድጋፍ ለመስጠትና ለማቅረብ ያላቸውን አቅምና ፍላጎት በትኩረት ተመልከች። አስታውሽ በአስቸጋሪ ጊዜች ላይ ርህራሄን መረዳትና ድጋፍን የሚያሳይ ሰው በአጠቃላይ በአንቺ ደስታና ስሜታዊ ደህንነትሽ ላይ ከፍተኛ ተጽዕኖ ይኖረዋል። ስምንተኛ ገደቦችሽን ማክበር። ገደቦችሽ በቋሚነት በሚከበሩበት ግንኙነት ውስጥ እንዳለሽ አስቢ። ፍላጎትሽና ምኞትሽ እውቅና እንደሚሰጣቸውና እንደሚከበሩ ስለምታውቂ በእነሱ ለመተማመን ኃይል እንዳለሽ ይሰማሻል። ይህ የመተሳሰብ መሰረታዊ የግንኙነት ሁኔታ በአጠቃላይ ደህንነትሽና በግንኙነታቸው በግንኙነታችሁ ጥንካሬ ላይ ትልቅ ተጽዕኖ መፍጠር ይችላል። በጥናቶች መሠረት ግለሰቦች ገደባቸውን እንደተከበረ ሲሰማቸው በግንኙነት ውስጥ የመተማመን የመጠበቅና የስሜታዊ ደህንነት ስሜት ይሰማቸዋል። ይህ ማለት አንድ ሰው ስለ አንቺ የእውነት ሲያስብ የአንቺን የግል ቦታ ፍላጎትና ነፃነት የመረዳትና የማክበር እድላቸው ከፍተኛ ነው። ስለዚህ አስተውሽ ገደቦችሽን ማክበር የአንቺን ፍላጎት ነፃነትና ደህንነት ከፍ አድርጎ እንደሚመለከት ትልቅ ማሳያና ግንኙነታቸው ግንኙነታችሁ የሚያድግበትን ምቹ ሁኔታ መፍጠር ነው። ሰባተኛ የጋራ ተግባሮች ወይም እንቅስቃሴዎች። የጋራ ተግባሮች ልቦችን በአንድ ላይ የሚያቆራኙ ማጣበቂያዎች ናቸው። አስደሳች የምተሳሰብና የመዋደር ታሪክ የሚሆኑ የጋራ ትውስታዎች እና ልምዶችን ይፈጥራሉ። አንድ ሰው በፍቃዱ አንቺ በምትወጂያቸው ተግባሮች እና እንቅስቃሴዎች ውስጥ ሲሳተፍ ለደስታሽ ያለውን እውነተኛ ፍላጎትና እና በጋራ ጉዟችሁ ላይ ኢንቨስት ለማድረግ ወይም ለመሳተፍ ያለውን ፍላጎት ያሳያል። በጥናቶች መሰረት የጋራ ተግባራት በግንኙነት ጥራት ላይ ያለው ተጽዕኖ ከፍተኛ ነው። በጀብድ የተሞሉ ነገሮችን ማድረግ፣ አዳዲስ ቦታዎችን መቃኘት ወይም በቀላሉ በጋራ ፍላጎቶች ላይ ጊዜ ማሳለፍ የሚሆን እነዚህ ተግባሮች ዘላቂ ትውስታዎችን ለመገንባትና ግንኙነታችሁን ለማጠናከር ትልቅ ዕድሎች ይሆናሉ። ስለዚህ አስታውሽ አንድ ሰው ስለ አንቺ የእውነት ሲያስብ በጋራ ተግባሮችና እንቅስቃሴዎች ውስጥ አብሮ ለመሳተፍ እድሎችን በንቃት ይፈልጋል። አብራችሁ የምታሳልፉትን ጊዜዎች ከፍ አድርጎ ይመለከታል እና በጋራ ልምዶች ግንኙነቶችን ማጠንከር አስፈላጊ መሆኑን ይገነዘባል። ይህ አስደሳች የሀሳቢነት መግለጫ እና ለአንቺ ያለውን ጥልቅ ስሜት የሚያሳይ ነው። ስድስተኛ ድጋፍ የመስጠት ተግባር። ድጋፍ የመስጠት ድርጊቶች የመተሳሰብና የመዋደድ ግንኙነትን ለማዳበርና ለማጠንከር ኃይለኛ ንጥረ ነገሮች ናቸው። አንድ ሰው ከአንቺ ጋር ለመሆን ፍላጎት እንዳለው ብቻ ሳይሆን ለደህንነትሽና ለስኬትሽ በንቃት አስተዋጽኦ እንደሚያደርግ ያሳያል። በጋብቻና በቤተሰብ ጥናቶች መሰረት ድጋፍ የመስጠት ድርጊቶች የግንኙነት ረጅም እድሜን እንደ ኃይለኛ ማሳያ ሊያገለግሉ እንደሚችሉ ተረጋግጧል። እርስ በርስ የሚደጋገፉ ጥንዶች በተለይ በአስቸጋሪ ጊዜያት ጠንካራና ዘላቂ ትስስር የመፍጠር እድላቸው ሰፊ ነው። እንዲሁም በጥናቶቹ መሰረት ለግንኙነት እርካታ ጉል አስተዋጽኦ የሚያደርጉ አምስት ቁልፍ ድጋፍ የመስጠት ድርጊቶች አሉ። እነሱም ስሜት የድጋፍን ማቅረብ፣ የመሳሪያዊ ድጋፍን መስጠት፣ ተግባራዊ እገዛን ማድረግ፣ በጋራ ችግሮችን በመፍታት ላይ መሳተፍና አዎንታዊ ወይም ፖዚቲቭ በሆነ መልኩ መግባባትና ፍቅርን ማሳየት ናቸው። አስታወሽ፣ እውነተኛ አሳቢነት ትክክለኛ ነገሮችን መናገር ብቻ ሳይሆን እርስ በርስ ለመደጋገፍና ለማደግ ተጨባጭ እርምጃዎችን መውሰድም ጭምር ነው። የአንድ ሰው ድርጊት ከቃላቶቹ ጋር ሲጣጣም ለፍቅርና ለመተሳሰብ ግንኙነት ጠንካራ መሰረት ይገነባል። አምስተኛ የአንቺን ስኬቶች ማክበር። የአጋሪሽ ስኬቶችን ማክበር የእሱ የማሰብና የመንከባከብ ተፈጥሮ እውነተኛ ነጸብራቅ መሆኑን ለማወቅ ትፈልጋለች። በጥናቶች መሰረት በግንኙነት ውስጥ የሌላኛውን ስኬት ማክበር የመልካምነት ተግባር ብቻ ሳይሆን የመተሳሰብና የመደጋገፍ ትልቅ አመልካቸውን ያገለግላል። አንዳቸው የሌላኛውን ስኬት በንቃት የሚያከብሩ ጥንዶች የበለጠ የግንኙነት እርካታ ያገኛሉ እና አጋራቸውን የበለጠ ሀሳቢ እንደሆነ ይገነዘባሉ። አንድ ሰው ስለ አንቺ የእውነት ሲያስብ ለግቦችሽ፣ ለምኞቶችሽ እና ለስኬቶችሽ እውነተኛ ፍላጎት ይኖረዋል። ስኬትሽን ማክበር አሳቢነትን የሚያሳየው በዚህ መልኩ ነው። ስሜቱ የመገኘት ወይም ኢንቨስትመንት የአጋርሽ ስኬትሽን ማክበር ለደስታሽና ና ለደህንነትሽ ያለውን ስሜቱ ኢንቨስትመንት ያሳያል። በስኬትሽ ይደሰታል እና ኩራት ይሰማል። እውቅና መስጠትና ማበረታቸው ስኬቶችሽን በማክበር አጋርሽ ለጠንካራ ተጋትሽና ጥረትሽ እውቅናን ይሰጣል። የእሱ እውቅናና ማበረታቻ ለራስሽ ያለሽን ግምት ያሳድጋል እና ከፍ እንድትይ እና ከፍ አድርግሽ እንድታለም ያነሳሳሻል። የጋራ ደስታ በጋራ አብሮ ማክበር የደስታ ጊዜያትን ይፈጥራል እና ትስስራችሁን ያጠናክራል። የአንድነት ስሜትን ያሳድጋል እናም ስኬቶችሽን የእውነት የሚደግፍና የሚያከብር ሰው እንዳለሽ ያስታውስሻል። ለዝርዝር ጉዳዮች ትኩረት መስጠት አንድ የሚያስብ አጋር አስፈላጊ ቀናቶችና የተለያዩ ገጽቶችን በማስታወስ ለስኬቶችሽ ዝርዝሮች ትኩረት ይሰጣል። ይህ ለሕይወትሽ ያለው የልባዊ ፍላጎትና የጉዞሽ አንዱ አካል ለመሆን ያለውን ቁርጠኝነት ያሳያል። ስለዚህ እርስ በርሳችሁ አንዳችሁ የሌላኛውን ስኬት ከፍ አድርጋችሁ አክብሩ እና ለደስታሽና ለእድገትሽ የእውነት የሚያስብ ሰው እንዳለሽ በማወቅ ተደሰች። አራተኛ አሳቢነትና ደግነት የእውነት እንክብካቤ እንዲሰማሽ የሚያደርጉት ትናንሽ የሀሳቢነትና የደግነት ድርጊቶች ምን ያህል ጊዜ ገጥሞ ያውቃሉ? እነዚህ ለነፍስ እንደሞቅ ያለቀፍ ናቸው። ሰዎች ብዙ ጊዜ ግንኙነታቸው እንደተቋረጠና ችላ እንደተባሉ በሚሰማቸው ጊዜ እውነተኛ ሀሳቢነትና ደግነት ብርቅ ሊሆን ይችላል። ልዩ ስሜት እንዲሰማንና ከፍ ያለ ግምት እንዲሰጠን የእውነት ከመንገዱ የሚወጣን ሰው ለማግኘት እየተመኘን ራሳችንን ልናገኝ እንችላለን። የግልና የማህበራዊ ግንኙነት ጥናቶች እንደሚያሳዩት የደግነትና የሀሳቢነት ተግባራት ለግንኙነት ጥራት ከፍተኛ አስተዋጽኦ ያደርጋሉ። እነዚህ ድርጊቶች ጥልቅ እንክብካቤና መግባባትን በማሳደግ አውንታዊ ወይም ፖዚቲቭ የሆኑ የምስጋና የአድናቆትና መልሶ የመስጠትን ሂደት ይፈጥራሉ። ይሄ ከልብ የመነጨ የመልካም ምኞት ማስታወሻ እንደማድረግ፣ በምትወጁ ትናንሽ ነገሮች እንደማስደንቅ፣ ወይም ሀሳብሽና ስሜትሽን የእውነት ለማዳመጥ ጊዜ እንደመስጠት ያለ ቀላል ነገር ሊሆን ይችላል። ትናንሽ የሀሳቢነትና የደግነት ምልክቶች በግንኙነታችሁ ውስጥ የፍቅርና የመተሳሰብ ውጤት ሊፈጥሩ ይችላሉ እና እሱ የእውነት የሚያሰምኑ የሚያመለክቱ ናቸው። ሶስተኛ አክብሮት የተሞላበት መግባባት ወይም ግንኙነት የእሱ አክብሮት የተሞላበት መግባባትና ግንኙነት ጥልቅ ስሜት ኢንቨስትመንትና ለደህንነት ይሻለውን እውነተኛ ሀሳቢነት ያሳያል። በግንኙነት ጥናቶች መሰረት፣ አክብሮት የተሞላበት መግባባት ከግንኙነቱ እርካታና ረጅም እድሜ መዝለጋት በጥልቅ የተቆራኘ ነው። ሁለቱም ጥንዶች በአክብሮት በሚግባብበት ጊዜ በንቃት ያዳምጣሉ፣ ወደ ስድብ ወይም ወደ ትችት ሲያወስዱ ራሳቸውን በአቅኝነት ይገልጻሉ እና የሌላውን አመለካከት እውቅናና አክብሮት ይሰጣሉ። ይህ በግንኙነት ውስጥ የጋራ መከባበር፣ መግባባትና ስሜት የደህንነትን ይፈጣል። በመከባበር ሀሳብ ልውውጥ የሚያደርጉ ጥንዶች የግጭት ደረጃቸው በጣም አነስተኛ ነው። በአክብሮት የተሞላ መግባባትና ግንኙነት በንቃት ማዳመጥን፣ መተሳሰብን፣ አለመፍረድንና ገንቢ ቋንቋን መጠቀምን ያካትታል። ስለዚህ አንድ የመግባባትን ዓለም ስትቆጣጠሪና የእሱን የአክብሮት ተፈጥሮን ስትገልጭ ለአንቺ ያለውን ጥልቅ እንክብካቤ የሚያሳዩ ብዙ የተደበቁ ሀብቶች አሉ። ሁለተኛ፣ ለደስታሽ ቅድሚያ ይሰጣል። የአንቺን ደስታ ማስቀደም ራስን ከመውደድ በላይ እንደሆነ ብነግርሽስ? ስለዚህ እንዴት ነው ለደስታሽ ቅድሚያ መስጠት ላንቺ ያለውን ሀሳቢነት እና እንክብካቤ የሚያሳየው? በግንኙነት ጥናቶች መሰረት ለአጋራቸው ደስታ በጣም የሚጨነቁ ግለሰቦች ለእነሱ ደህንነትን በሚያበረክቱ ባህርያት ውስጥ እንደሚቆዩና በንቃት እንደሚሳተፉ ተረጋግጧል። እነዚህ ባህርያት የደግነት ተግባራትን፣ ስሜታዊ ድጋፍንና በአጋራቸው ደስታ ውስጥ ደስታን ማግኘትን ያካትታሉ። ለምሳሌ የሚያስብልሽ አጋር በፊትሽ ላይ ፈገግታን በሚያመጡ እንዳስደሳች የጽሁፍ መልእክት መላክ ወይም የምትወጁ ነገር እንደማድረግ ባሉ ትናንሽ ነገሮች ሊያስደንቅሽ ይችላል። የአንቺን ፍላጎቶችና ምኞቶች በንቃት ሊያዳምጥ እነሱን ለማሟላት እና በህይወትሽ ውስጥ ደስታን ለማምጣት ሊሰራ ይችላል አሳቢ የሆነ አጋር ለደስታሽ ቅድሚያ መስጠት ብቻ ሳይሆን ደስታሽንና ስኬትሽን በመመልከትም ይደሰታል አስታውሽ ለደስታሽ ቅድሚያ የሚሰጥ ሰው ለደህንነትሽ በጥልቅ የሚያስብና ስታርጊ ማየት የሚፈልግ ሰው ስለዚህ በህይወትሽ ውስጥ ደስታን ለማምጣት ምን ያህል ርቀት እንደሚጓዝ በትኩረት ተመልከች ምክንያቱም ምን ያህል ከልብ እንደሚያስብልሽ እያሳየሽ ይሆናል አንደኛ ጥራት ያለው የጋራ ጊዜ ጥራት ያለው ጊዜ ከአጋሮች ጋር ጠንካራ ትስስርን ለመፍጠር የጎደለው ንጥረ ነገር እንደሆነ ብነግርሽስ? በዛሬው የሩጫ ዓለም ውስጥ ከአጋሮች ጋር ጥራት ያለውን ጊዜ አብረው ለማሳለፍ ጊዜ ማግኘት እውነተኛ ትግል ሊሆን ይችላል። የስራ ጫናዎች፣ የተወሳሰቡ ወይም ቢዚ የሆኑ ፕሮግራሞች እና የተለያዩ ትኩረትን የሚከፋፍሉ ነገሮች ብዙውን ጊዜ ለእውነተኛ ግንኙነቶች ትንሽ ቦታ ብቻ በመተው ቅድሚያውን ይወስዳሉ። ጥናቶች እንደሚያሳዩት ጥራት ያለውን ጊዜ በጋራ ማሳለፍ ጤናማና የተሟላ ግንኙነትን ለመጠበቅ ወሳኝ ነው። በጥናቶቹ ውጤት መሰረትም ሆን ብለው ወይም አስበው ጥራት ያለውን ጊዜ አብሮ የሚያሳልፉ ጥንዶች ከፍተኛ የግንኙነት እርካታ፣ ቅርበትና አጠቃላይ ደስታን ያገኛሉ። አጋርሽ ከአንቺ ጋር ጊዜ ለማሳለፍ በራሱ ጊዜን ለማግኘትና ለመስጠት ዝግጁ ሲሆን እውነተኛ አሳቢነት፣ እንክብካቤና ፍቅር እንዳለው ማሳያል። ጥራት ያለውን ጊዜ አብሮ ማሳለፍን ቅድሚያ በመስጠቱ ግንኙነታችሁን ለማሳደግና ጥልቅ መግባባትን ለመፍጠር ያለውን ጠንካራ ቁርጠኝነት ያሳያል። ጊዜ ብዙውን ጊዜ በማይገኝበት እና ብዙ ፍላጎቶች በሚኖሩበት ዓለም ውስጥ ጊዜው ለሁለታችሁ ብቻ ለመስጠት ፈቃደኛ መሆኑ ያላችሁን ትስስር ለማጠንከር ያለውን ልባዊ ፍላጎትና ኢንቨስትመንት ያሳያል። ማጠቃለያ፣ አንድ ሰው የእውነት ስለ አንቺ ማሰቡንና ለማሰቡን መረዳት አስቸጋሪ ጥረት ሊሆን ይችላል። ነገር ግን በእነዚህ አስር የተረጋገጡ ምልክቶች ላይ ትኩረት በማድረግ ስለ እውነተኛ ስሜትና ዓላማው በጣም ጠቃሚ ግንዛቤዎችን ማግኘት ትችላለሽ። እንደ ሁልጊዜው ሀሳብና አስተያየታችሁን በኮመንት ግለጹልን። ቪዲዮውን ከወደዳችሁት ላይክና ሳብስክራይብ በማድረግ የደውል ምልክት ሆነ የበለጠ ለማወቅ በስክሪኑ ላይ ወይም በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮዎችን መልከቱ። ስለተከታተላችሁ አመሰግናለሁ። ሰላም ቆዩ ላይ